ብዙ ልጆች አማርኛና እንግሊዘኛን አቀላጥፎ መናገር ይፈልጋሉ። ግን እንዴት መማር እችላለሁ? አሁን ያለሁት በአረብ ሀገር ነው። አሁን ያለሁት በስራ ላይ ነው። እንዴት አማርኛና እንግሊዘኛን አቀላጥፌ ማወቅ ይችላለሁ? ሲሉ ይስተዋላሉ። እርሶስ አማርኛና እንግሊዘኛ ማወቅ ይፈልጋሉ? መልሶት አዎ ከሆነ የትም ሄድ ሳይጠበቅቦት ከታች ባለው ስልክ በኢሞ በቴሌግራም፣ ወይም በዋትሳፕ ይደውሉልን። በተመቻችሁ ሰዓት እና ቀን እናሰምሮታለን። አሁኑኑ ምንም ሳያንገራግሩ ስልኮትን አውጥተው ከታች ባለው ስልክ በኢሞ በቴሌግራም ወይም በዋትሳፕ ይደውሉልን። ሰላም ሰላም! ውድ ሀገሬ አካዳሚ ቤተሰቦች ያላችሁበት ሰላማችሁ ዝት ይበልኝ። ዛሬ ደግሞ በክፍል አምስት የአማርኛ ፊደሎችን ሙሉ አምስተኛ ቤት የሆኑትን ከሄ እስከ ፔ ድረስ ያሉትን ሙሉ ፊደሎችን እንመለከታለን። እርሶም የትምሳይዶ አጠር ምጥን ያለችውን እናንተ ውድ ተማሪዎችን ያስተምራል ያልኩትን የአራት ደቂቃ ቪዲዮ አዘጋጅላችኋለሁ ሙሉ እንድትከታተሉ ለማሳሰብ እንወዳለን። እንዲሁም አሁን ከምናስተምራቸው ልጆች ጋር ማዕብራችሁ መማር ከፈለጋችሁ ከታች ባለው ስል በኢሞ በቴሌግራም ወይም በዋትሳፕ እርስዎ በተመቾት ይደውልን። በተመቾት ሰዓት እና ቀን እናስተምሮታለን። ቀጥታ ወደ ትምህርቱ እንግባ። ሄ ሄ ሌ

ጤ ጤ ጬ ጬ ጴ ጴ ፄ ፄ ፄ ፄ ፌ ፌ ፔ ፔ የዛሬው ትምህርት የተማማር ነውን ይመስል ነበር። በቀጣይ ደግሞ በክፍል ስድስት ስድስተኛ ቤት የሆኑትን የአማርኛ ፊደሎች ሙሉ እንማመራለን። ይሄ ቪዲዮ አስተማሪ ሆኖ ካገኙት ለሁሉም ዘመድ መማር ፈልገው መማር ላልቻሉ በውጭ ሀገርም በአረብ ሀገርም እንዲሁም በኢትዮጵያ ላሉ የት ወንድሞቻችሁ እንዲደርስ ላይክ ሼር ማድረግ እንዳይደረሳ እናንተ ላይክ ማድረግ ይሄ ቪዲዮ ለሁሉም እንዲደረስ ያበረታታለንና ላይክ ማድረግ እንዳይደረሳ እንዲሁም ደግሞ የትም መሄድ ሳይጠበቁበት ዘመኑ ባፈራው ቴክኖሎጂ ባሉበት ሆነው በእጅዎት ስልክ ብቻ አማርኛን አማርኛን ብቻ ሳይሆን እንግሊዘኛንም አቀላጥፈው ማወቅ መናገር ከፈለጉ ከታች ባለው ስልክ በኢሞ በቴሌግራም፣ ወይም በዋትሳፕ ይደውሉን። እርስዎ በተመቸው ሰዓት እና ቀን እናስተምሮታለን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።